ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ሰብስክራይብ በተኑን በማጥቆር ቤተሰብ የሆኑ ነባሮች ደግሞ ላይክ እና ሼር በማድረግ እንግዲህ ተባበሩኝ ማለት ነው። ዛሬ እንግዲህ በኖላዊ ድራማ በክፍል ሀምሳ አንድ መተናል ማለት ነው። በተወዳጁና በተወዳጁ እና በልብ አንጠልጣዩ ነገር ግን እኛ ያሰብነውና የፈለግነው እና ሳይሆን እኛ የፈራነው ነገር ሆኖም እንግዲህ ተመልክተናል ማለት ነው። እንግዲህ ወይዘሮ ባዩሽ እንግዲህ ምን ያክል እጇ ርቀት እንዳለው፣ ምን ያክል እጇ ረጅም እንደሆነ ተመልክተናል ማለት ነው። ዶክተሩን እንግዲህ በዛቻና በማስፈራሪያ እንግዲህ በሽጉጥና በ ጉልበት በኃይል እንግዲህ የናሙና ውጤቱን እንዲቀየር አስደርጋለች ማለት ነው። ማንነቷ በማይታወቅ ነገር ግን እንግዲህ ሰው በሰው እንግዲህ በማስላክ እንግዲህ ግብዳ ሰው እንግዲህ ከዶክተሩ ፊት ለፊት አጋፍጣ የምትፈልገው ነገር ሆኖ ተሳክቶላታል ማለት ነው። እናም እንግዲህ ሃንዬ ቤተሰቦቿ አይደለሽም የነሱ ቤተሰብ የወይዘሮ ሚላት ቤተሰብ አይደለሽም እርግብ ነች ልጃችሁ በማለትም ዶክተሩ እንግዲህ ተናግሯል ይህንን የሆነውና የተፈጠረውን ነገር ዶክተሩ ቢጸጽተውም ግን በህይወቱና በሚወዳት በፍቅረኛው ዛቻ ስለመጣበት እንግዲህ በማስፈራሪያና በዛቻ ስለሆነ እንግዲህ በገንዘብም አደለም እኛ መጀመሪያ እንግዲህ በገንዘብ በጥቅም ነበረ የመሰለን ነገር ግን በኃይልና እና ጉልበትን ተጠቅመው እንግዲህ የናሙና ውጤቱ እንዲቀየር ተደርጓል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ሀና እንዳለ ሁኖ ያው ሀንዬ በሁሉም ቦታ ተወጥራለች ማለት ነው። ቤተሰቦቿ እንደሆኑ እያወቀች ነገር ግን አሁን ላይ የአባቷ እንግዲህ መድኃኒት ተሰጥቷቸው ለረጅም ጊዜ እንግዲህ በእንቅልፍ በእንቅልፍ መልኩ እንግዲህ ተኝተዋል ማለት ነው። የእሳቸው መንቃትም እያሳሰባት እንግዲህ ተመልክተናል ማለት ነው። እሱ እንዳለ የቤተሰቦቿ ጉዳይ እንዳለ ሆኖ አሁን ላይ አንገብጋቢ ችግሯ አባቷ እንደሆንም እንግዲህ በጣም በሚያሳዝን ሁኔታ ተመልክተናታል ማለት ነው። እናም እንግዲህ ዶክተሩ እንግዲህ ሀና የወይዘሮ ሜላት ልጅ አይደለሽም ብሎ ሲያበስራት እንግዲህ አያትዬቱ ወይዘሮ አስቴር በጣም በሚያሳዝን ሁኔታ ምን አይነት ልበ ቀና እና ልበ ርህሩህ እንደሆነች እንግዲህ ተመልክተናል ማለት ነው። ወይዘሮ ሜላት ደግሞ ምን አይነት ጨካኝና ራስ ወዳድም እንደሆነች እንግዲህ ተመልክተናታል። ምንም ቢሆን ሀና እንግዲህ ለጥላቻ ወይንም ለበቀል ወይንም ለጦርነት አይደለም ወይዘሮ ሜላትን የፈለገቻት ልጅ ነኝ እናቱ ኝኝ ነው እንግዲህ ቤተሰቦች ናችሁ ነው እንግዲህ ያለችው። ነገር ግን በጣም ራስ ወዳድ እንደሆነች ተመልክተናታል። ቢያንስ እንኳን ልታጽናናት ይገባ ነበር። ሀና ያለችበትንና የቆ- የኖረች ያለችውን ሕይወት በደንብ አድርጋ ጠንቅቃ ታውቃለች። በኑሮ ደረጃም ሆነ በማንኛውም ነገር እንግዲህ ሀናን በደንብ አድርጋ ወይዘሮ ሚላት ስለምታውቃት ከሀና ጎን ልትቆም ይገባ ነበረ። ነገር ግን እንግዲህ ልጇ ካልሆነችው ከርግብ ጋር እንግዲህ እየተሳሳቁም እንግዲህ እናትና ልጅነን በመባል እንግዲህ ደስታቸውን ሲያጣጥሙ ሀና እና አያትየዋ ደግሞ እጅጉን በጣም ውስጣቸውና ልባቸው ክፉኛ ሲያለቅስ ተመልክተናቸዋል ማለት ነው። ይህ እንግዲህ ለወይዘሮ ሚላት ወደፊት ዋጋ ያስከፍላታል። ወደኋላ መለስ ብላ ያደረገቻትን ነገሩ ሁሉ አንድ ባንድ እያስታወሰች እድሜ ልኳን እንግዲህ ስታለቅስ እንደምትኖር ምንም ጥርጥር የለንም ማለት ነው። እናም እንግዲህ ምንም እንኳን ልጇ ሆነችም አልሆነችም ሀናን በእንደዚ አይነት መንገድ ያት ልትቀበል ልትይዛትም አይገባም ነበረ። ልታጽናናትና ከጎኗ አለሁሽ በቃ ምንም እንኳን ልጅ ባትሆኝም በቃ እናትሽ ነኝ፣ ከጎንሽ ነኝ ብላ ልታጽናናት ይገባ ነበረ። ነገር ግን በጣም ራስ ወዳድ በመሆን እንግዲህ ተመልክተናታል ማለት ነው። አያትየዋ ግን በጭራሽ የተሳሳተ ነገር እንዳለ አውቀው ገምተዋል። ግን ውጤቱ ይሄ ነው በማለት እንግዲህ ዶክተሩ ስለተናገረ አያትየዋ እጅጉን በጣም ተከፍተውና አዝነው ተክዘው ተመልክተናቸዋል ማለት ነው። እንግዲህ ወይዘሮ ሜላትም እናቷን በክፉኛ ተናግራታለች። ከዚህ በኋላ በልጆቼ ምንም አይነት ነገር እንድትናገር አልፈልግም ስትልም ተመልክተናታል ማለት ነው። እንግዲህ ወይዘሮ ሜላት ለንግግሯም ሆነ ለሀና ያላት አመለካከት ወደፊት እጅጉን በጣም ዋጋ እንደሚያስከፍላት ተመልክተናል። ጥሩ ነገር አላደረገችም። ተምቹ በሆነው ነገር ሁሉ ሰምቶ ተጸጽቷል። እብድም ብሏል። በጣም አዝኗል። እናም እንግዲህ የተቀባበለውን እንግዲህ የጓደኛውን ሌባውን እንግዲህ እና ብሎ ጠርቶ በካልቹ እና በጠረባ ብሎ የሆነውን ነገር ጠይቆታል። እናም እንግዲህ ከሰዎቹ ዘንድ ታደርሰኛለህ ብለውታል። እንግዲህ ያኛው አቀባባዩም ሌባ እንግዲህ እነሱ የሚፈልጉትን ነገር ካገኙ እና ከወሰዱ በኋላ እኔን አግለውኛል፣ ብለዋል እንደምንም ብለህ እንግዲህ ልታገናኘኝ ይገባል በማለት እንግዲህ ተምቹ በሆነው ነገር በተፈጠረው ነገር አዝኗል። ይህንን ነገር ደግሞ አሲርም ከደረሰበት ተምቹን አይለቀውም። ተምቹም እንግዲህ እነዛ ሰዎችን የሚለቃቸው አይመስለኝም። አድርሰኝ ሰዎቹ እንደማናቸው አሳውቀኝ ብሎትም እንግዲህ እጅጉን በጣም እብድ ብሏል። የሃና ቤተሰቦች እነሱ እንደሆኑ እውነታውን ወደ ውሸት ተቀይሮ ሲያይ እንግዲህ ተምቹ ያኔ በችግርና በረሃብ እንዲሁም ደግሞ ኑሮ በጎዳና ተዳዳሪ ስለሆነ ገንዘብ ስለሚፈልግ ነበረ እንደዛ አይነት ስራ የሰራው። እንደዛ አይነት ትልቅ ጣጣና መከራ መሆኑን አላወቅም ነበር። በሆነው ነገር ተጸጽቷል። አሁን ላይ ተምቹ እውነቱን ይናገር ይሆን? ከሀና ጎን ቁሞ የሀና ልጅነት ይመሰከርላት ይሆን? እናም እንግዲህ በጣም ያሳዝናል። በጣም በሚያሳዝን ሁኔታ ምንም እንኳን ይሄ ድራማ ወይም ደግሞ ለማህበረሰቡና ለኛ አስተማሪ ቢሆንም ግን እጅጉን ልብ ይመስላል እርል ሆኖ የታየኝ ለኔ ማለት ነው። እናም እንግዲህ እውነታውን እንግዲህ የዲኤንኤ ምርመራ ከመቶ ዘጠና ዘጠኝ ፐርሰንቱ እውነትም ሀና ሀሴት መሆና ተረጋግጦ ታውቆ በሀና በኩል እንግዲህ የእርግብ ነች የዚህ ውጤት ባለቤት መባሉ በጣም ነው የሚያሳዝነው። እናም እንግዲህ ወይዘሮ ሜላትም እንግዲህ ምን ያክል ራስ ወዳድና ጨካኝ እንደሆነች እንግዲህ ለሀና ምን አይነት ጨካኝ ሰው እንደሆነች እንግዲህ ተመልክተናታል ማለት ነው። እናም እንግዲህ ሰላምዬ በአቋሟ እየጸናችው በጣም ደስ የምትለው ምንም ይሁን ምንም አንቺ እህቴ ነች መቼም ልተውሽ የማልችል ሰው ነሽ ብላም እንግዲህ ሐኪም ቤት ድረስ ሄዳ ሀንዬን ስታጽናናትም ተመልክተናል። ሀና ነገሩ እንደተገለባበጠና ነገሩ ልክ እንዳልሆነ ታውቃለች። ነገር ግን አሁን ላይ እሷ ፍሬ አደለችም። የአባቷ የጤና ጉዳይ በጣም ስለሚያሳስባት፣ እናም እንግዲህ አያትየዋንም በጣም መልካም ሰውና በጣም ጥሩ ልብ እንዳላት በጣም እንደምትወዳት እንግዲህ አመስግናም ተለይታታለች ማለት ነው። አያትየዋ ነገራቱ ልክ እንዳልሆነ በጣም ተቀይማለች። ከሜላትም ጋር በድጋሚ ቤት ውስጥ ተጣልተዋል። በቃ ከዚህ በኋላ የመጣሁበት ጉዳይ አልተሳካም አልሆነም፣ ጉዳይን ጨርሻለሁ መሄድ አለብኝ በማለትም እንግዲህ ጓዟን ሸክፋ ተነስታለች ማለት ነው። ወደ ቤቷ ልትሄድ በጣም በሐዘን ተውጣ፣ በጣም ነው የሚያሳዝነው። ተምቹ ነገሩን አፋጥኖ እውነታውን ማድረስ አለበት። እውነታውን ሀና የእነሱ ልጅ መሆኗን መነገር አለበት። እናም እንግዲህ ተምቹ እጅጉን በጣም አብዷል። እብዱን ቀውሷል። ምክንያቱም ልክ ያልሆነ ስራ ጓደኛው እንዳሰራው ነው የተረዳው። እና ጓደኛውም ደግሞ ምንም የሚያውቀው ታሪክ የለም። ነገር ግን ሰዎቹ ጋር አድርሰኝ፣ ሰዎቹ ጋር ማታደርሰኝ ከሆነ እገልሃለሁ ብሎታል። ያ ጓደኛው እሶቹ ዘንድ ያደርሰው ይሆን? ተምቹን ተምቹ ሀና ና አግዟት። እውነታዋን ፊት ለፊት ይናገርላት ይሆን? ፎቶ ከነሱ ቤት ተሰርቆ ወደ እርግብ እንደሄደ እርግብ ሌባና ውሸታም እንደሆነች ይጋለጥ ይሆን? ዶክተሩስ እውነታውን አፍረጥርጦ ይናገር ይሆን? እንግዲህ ትልቅ የብረት በር ነው ለዶክተሩ የቆምበት እና በጣም ነው የሚያሳዝነው። እናም እንግዲህ ይህ እውነት ተደፋፍኖ መቅረጥ የለበትም። ሀና ትክክለኛ የወይዘሮ ሚላት ልጅ መሆኗ መታወቅ አለበት። እናም በጣም በሚያሳዝን ሁኔታ እኛ የጠበቅነው ነገር ሳይሆን የፈራነው ነገር ሆኖ ተመልክተናል ማለት ነው። ይበልጥ ግን እንግዲህ በጣም የሚያሳዝነው ነገር የ አያትየዋ ነው የወይዘሮ አስቴር ልባቸው ተሰብሯል። ባዩሽ እንግዲህ አሁን ላይ ምን ያክል ጊዜ ደስታዋ እንደሚቆይ ባናቅም ግን እሷ የፈለገችውና የተጓዘችው ርቀት ጉዞ ተሳክቶላትም ተመልክተናል ማለት ነው። ውድና የተከበራችሁ አርማ ተመልካሽ ቤተሰብ እንግዲህ የኖላዊ ድራማ ልብ አንጠልጣዩና አጓጊውን የዲኤንኤ ምርመራ እንግዲህ ተመልክተናል ማለት ነው። ሀና የናሙና ውጤቱን በመቀየሩ ልጅ አይደለሽም እርግብናት ልጅ ተብሎ እንግዲህ እናትና ልጅ እድጉን በጣም ተደስተው ተቃቅፈው በደስታ ተውጠውም እንግዲህ ተመልክተናቸዋል ማለት ነው። ይህ ደስታ ደግሞ ወደፊት ወደ ሐዘን ተቀይሮ ወይዘሮ ሚላት በሐዘን እድሜ ልኳን በሀናን ባደረገቻት ነገር ሁሉ እንደምትጸጸትና ብዙ ዋጋ እንደሚያስፈልጋ እንደሚያስከፍላትም ተመልክተናል ማለት ነው። ለቻናል እያድስ ሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንግዲህ ቀጣይ ስክፍል የሀና እና የወይዘሮ ሚላት በሰራተኝነቷ ተቀጥል ይሆን ሃና እነሱ ቤት ወይዘሮ ሜላትስ ምን አይነት አመለካከት ይኖራት ይሆን ለሀና የሚለውን እንግዲህ በቀጣይ ክፍል ይዘንላችሁ የምንቀርብ ይሆናል ለዛሬ የነበረን ቆይታና የዲኤንኤ የምርመራው ውጤት እንግዲህ በእንደዛ አይነት ሁኔታ በሚያሳዝን በተጭበረበረ ሁኔታ እንግዲህ አይተን ተመልክተን አዝነናንም አዝነናልም ማለት ነው እናም እንግዲህ ውድ ቤተሰብ በቀጣይስ ምን ይፈጠራል በወይዘሮ ሜላት ቤት የሚለውን በቀጣይ ክፍል የምናይ ይሆናል እስከዛው ድረስ ቸ በቀጣይ ክፍል እንግዲህ እስክንገናኝ ድረስ ቸር ሰንብቱልኝ። ላይክ እና ሼር አይረሳ። ውድ ቤተሰብ ሁላችሁም ሀሳብ አስተያየታችሁን የተሰማችሁን በኮመንት አስፍሩልን። ባይ ባይ።